አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ቀበሌዎችና ትምህርት ቤቶች ላይ መስራት የነገ ተተኪ ስፖርተኞችን ለማፍራት ጠቀሜታው ከፍተኛ እንደሆነ ተገልጿል። በኩታበር ወረዳ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ውድድር ፍጻሜውን አግኝተዋል። ተመስገን አስፋ ተጨማሪ ያለሁ በፌዴራል ዳኛ አብዱአሊ አስተባባሪነት በኩታበር ወረዳ 03 አላንሻ ቀበሌ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ፍጻሜውን አግኝቷል በፍጻሜ በተደረገ ጨዋታ እርግብ ጋላክሲን አንድ ለ0 በሆነ ውጤት በማሸነፍ የዋንጫ አሸናፊ ሆኗል ዝግጅቱ ወጣቶች ጊዜያቸውን በስፖርት እንዲያሳልፉ ከማድረግ ባለፈ አቅማቸውን ለማሳየት እንደረዳቸው ተጫዋቾችና ቡድን መሪዎች ተናግረዋል የአላንሻ ሊግ ውድድር ድሮ ከዛሬ 17 ዓመት በፊት የነበረው ነው ዓመተ ምህረትና 2001 ዓመተ ምህረት ከፍተኛ የሆነ የፉክክር ጨዋታ የነበረበት ነውና በዛን ሰዓት እኔም ተጫዋች ነበርኩኝ እዚህ ምታዋቸው ዳኛዎቹም ተጫዋች ነበሩ። እና ከዛን ጀምሮ የኳስ ፍቅር ያለው ወጣት ነው ያለው። ዛኔ ሲጫወቱ የነበሩ ተጫዋቾች አሁን በተለያየ መንገድ ሀገራቸውን እያገለገሉ ነው ያሉት። ቡድኖቹ እየተጠናከሩ ቢቀጥሉ ወደ ፕሪሚየር ሊግ በኢትዮጵያ ደረጃ ሀገራቸውን ወክለው ጥሩ ጥሩ ተጫዋች ይወጣሉ ብዬ አስባለሁ። ዘንድሮ ተነሳሽነቱ በቃ ወጣቱ በራሱ ነው ተነሳሽነት ያደረገው እና ወጣቱ ብዙ ህጻኑም ትናልቁም ትናንሹም በቃ ቁጭ ብሎ ሲያይም በጣም ደስ ይለናል እና በጣም የዘንድሮው ድባብ አለው። ከምንም በላይ ያው እንደምታውቀው አብዛኛው ወጣት ሱሱ ውስጥ ነበርና አሁን ሌላውን ትተው ሁሉም ሰው ወደ ኳስ ሜዳ ነው እና ሱሱን ሙሉ በሙሉ ማስቀረት አትችልም። ግን ትሬኒንግ እንዳለበት ነው ሰው አሁን አስቦ የሆነ ነገርም ካለ ትሬኒንግ ቀኑ አስቦ ስለሚሆን ያን ሱሱን ማስቆም ባይቻል ሱሱን ቀንሰናል ብለን አስባለን። አብዛኛው ቦታ እንደውም ሞሬውን ሙሉ ማለት በሚቻል ሁኔታ፣ ስለዚህ ስለ ውድድር ነው የሚወራው በየቦታው። እሱን ትኩረት የሳብ ውድድር ነው ተመልካቹ ይዝናናል፣ እንደምታየው ነው እና እንደ ዘንድሮ የተለየ ነገር እያይ ነው እያስባለሁ። ውድድሩን ያዘጋጀው ፌዴራል ዳኛ አብዱ አሊ በበኩሉ ቀበሌዎችና ትምህርት ቤቶች ላይ መስራት የነገ ተተኪ ስፖርተኞችን ለማፍራት ጠቀሜታው ከፍተኛ ስለመሆኑ አንስተዋል። የውድድር መነሻ ትምህርት ቤቶችና ቀበሌዎች ነው። ትምህርት ቤት ላይ እና ቀበሌ ላይ ፕሮጀክት ካልሰራን ወይም ውድድር ካላካሄድ ወጣቶችን ማገኘት አንችልም። ለምንድን ነው እኛ ዘ ፕሪሜር ሊግ ደረጃ ስንደርስ በዳኝነቱም በእግር ኳሱም ፕሪሜር ሊግ ደረጃ ስንደርስ የተነሳ ነው መነሻችን ትምህርት ቤትና ቀበሌ ላይ ነው። ቀበሌና ትምህርት ቤቶች ላይ ተባብሮ ማህበረሰቡ ቢሰራ ባለሀብቶች ድጋፍና ክትል ቢያደርጉ የተሻለ ስፖርተኛ እናገኛለን ብዬ አስባለሁ። በቀጣይም ሌሎች ውድድሮችን በማዘጋጀት ተጫዋቾቹ አቅማቸውን ይበልጥ እንዲያሳዩ ከባለድርሻ አካላት ጋር ይሰራል ብለዋል። ደቡብ ወሎ የሚያዘጋጀው ውድድር አለ፣ ወሎ ሊግ። እዛ ላይ ልጆችን እንዲሳተፉ ለማድረግ ነው አሁን እያዘጋጀን ያለ ነው። ኦልሬዲ፣ እስከ ዛሬም የነበሩ አሰልጣኞች አሉ። ከነዛ ሁለት አሰልጣኞችን ሰሌክት አድርገን አዘጋጅተናል። ልጆችን የተመለመሉ ልጆችን ለነሱ አስረክበን እኛ በቃ የምንልበት ነገር የለም ህክትና ድጋፍ እናደርጋለን፣ ሙያዊ ድጋፍ እናደርጋለን። ስለዚህ አላንሻ ላይ ጥሩ ስራ ወደፊት የምሰራለሁ ብዬ አስባለሁ። ወጣቶች ተከታታይ ድጋፍና ስልጠና እንዲያገኙ የወረዳው ወጣቶችና ስፖርት ጽፈት ቤት ከባለድርሻ አካላት ጋር በመተባበር አስተዋጽኦ እንዲያበረክትም በውድድሩ ፍጻሜ ላይ ተጠይቋል። ሲዳማ ቡና የኢትዮጵያ ዋንጫ ሻምፒዮን በመሆን የአፍሪካ መድረክ ተሳትፎ ነው አረጋገጠ። ትላንት በተደረገ የ2017 የኢትዮጵያ ዋንጫ ጨዋታ ሲዳማ ቡና ወላይታ ዲቻን አሸንፎ ነው ዋንጫውን ያነሳው። አዲስ አበባ በበቂላ ስቴዲየም ላይ ትላንት ያለ ተመልካች በዝግ የተደረገውን ጨዋታ ሲዳማ ሁለት ለአንድ ነው ያሸነፈው። በአምላክ የተሰማ በመራው ጨዋታ ወላይታ ድቻ በካርሎስ ዳምጦ ግብ ቀዳሚ ቢሆንም ሀብታሙ ታደሰ ሲዳማን ከረፍት በፊት አቻ አድርጓል። ከረፍት መልስ ደግሞ መስፍን ታፍሰ የማሸነፊያ ግብ አስቆጥሮ ሲዳማ ለዋንጫ በቅቷል። ሲዳማ ቡና ሻምፒዮን መሆኑን ተከትሎ ዋንጫውን የተረከበም ሲሆን በቀጣይ የውድድር ዘመንም ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ ውድድር ይሳተፋል። የኢትዮጵያ ፕሪምየር ሊግ 34ኛ ሳምንት አንድ ጨዋታ ዛሬ ረፋድ ሲከውን ወራጅ ቀጠና ላይ ያለው መቀሌ ሰባ እንድርታ ከኢትዮጵያ ቡና ጋር ያደረገውን ጨዋታ እንዳቻ አጠናቋል። ኢትዮጵያ ቡና ዋሳዋጅ ወፈሪ ባስቆጠረው ግብ ቀዳሚ ነበሩ። ከአስር ደቂቃዎች በኋላ መቀሌ 7 እንደርታን አቻ ያደረገ ግብ ሙሉጌታ ወልደ ጊዮርጊስ አስቆጥሮ ጨዋታ እንዳቻ ሲጠናቀቅ መቀሌ 7 እንደርታ በግብ ክፍያ በልጦ ለጊዜው ከወራጅ ቀጠናው ወጥቷል። ዛሬ ኢትዮጵያ ቡና ነጥብ መጋራቱን ተከትሎም ኢትዮጵያ መድን ሶስት ጨዋታዎች እየቀሩት የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። አሰልጣኝ ገብረመድህን ሀይሌ ከሶስት የተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን ያሳኩ አሰልጣኝ ሆኗል። ወደ ከፍተኛ ሊጉ መውረዱን ያረጋገጠው ወልዋሎ ከሐዋሳ ከተማ ዘጠኝ ሰዓት ሲጫወቱ ምሽት አስራ ሁለት ሰዓት ላይ ያለፈው አመት ሻምፒዮን የነበረው የኢትዮጵያ ንግድ ባንክ አሸንፎ ካሉበት የመውረዱ ስጋት ነጻ ለመሆን ሀዲያ ሆሳዕና ደግሞ ወደ አራተኛ ደረጃ ከፍ ለማለት ጨዋታቸውን ያደርጋሉ። ትላንት መውረዱን ያረጋገጠው ሶልሽሬን የገጠመው አዳማ ከተማ አራት ለሁለት አሸንፏል። ድሉን ተከትሎ አዳማ ነጥቡን ወደ 38 ከፍ አድርጓል። በግብ ክፍያ ብቻ ተበልጦ በወራጅ ቀጠናው ተቀምጧል። በሌላ የሰላሳ ሰባተኛ ሳምንት ጨዋታ ትላንት ሲጀመር ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ባዶ ለባዶ ተለያይቷል። ሙሉ ለሙሉ ከሞሮድ ስጋት ያልተላቀቀው አርባ ምንጭ ከተማ በ43 ነጥብ 10ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በበኩሉ በ45 ነጥብ 5ኛ ደረጃን ይዟል።